ዋን ደፍሮ ደሜ ይባላል ስበክሻ በዚህ በስልጤ ዞን ጤና መምሪያ እና አገልግሎቶች ዳይሬክቶሬት ዳይሬክተር ነኝ። ማህበረሰብ አቀፍ የጤና መድህን አገልግሎት እንግዲህ በሀገራችን ቀደም ብሎ ከተጀመረባቸው ዞኖች አንዱ ነው። በሁለት ሺህ ስምንት ነው በዞናችን ባሉት ወቅቱ መነበሩት አስር መዋቅሮች የጀመረ በአሁኑ ሰዓት የዞናችን ወደላ ናግድ ስራ ወደ አስራ አምስት አድገዋል። በእነዚህም አስራ አምስቱም

እኛ የድሳ ጊዜውን እስከምንጀምርበት ጊዜ በጉጉት የሚጠብቅበት ነው። ለዚህም አሁን ያለው አፈጣጠማችን ይህንን የሚያረጋግጥ ነው። ሁን ላይ አገልግሎቱን ወደ ኋላ መመለስ የምንችልበት ደረጃ አይደለም። ጥያቄ ህብረተሰብ ተፈጥሮ እንዳሉ እኛ በቁጥር ካቀድነው እንጂ ቤት ለቤት ምጭመር በተደረገንትን አንዱም አባባሏ የዚህ አገልግሎት ተጠቃሚ መጠቀም ያለበት ተጠቃሚ ሳይሆን የቀረበት ሁኔታ ያለ በቁጥርም ስናየው ወደ መቶ ሰማንያ አንድ ነው አምስት መቶ ሰማንያ አራት የሆነ አባወራዎቻችን በዞናችን ያለ አባወራዎቻችን አሁን ላይ የማጤማ ተጠቃሚ ናቸው። በቤተሰብ ደረጃ ስንወስድ ይህን ደረጃ እንደ እንግዲህ በአማካኝ አምስት አባወራ ቤተሰብ እንኳን ይኖራል ብለን ስንወስድ ወደ አንድ ሚሊዮን የሚጠቀመው የማህበረሰብ ክፍላችን የዚህ አገልግሎት ተጠቃሚ ይሆናል ማለት ነው።